ለመጀመሪያ ጊዜ ሻሃዳ የያዙ ረመዳን ጾሙ አልሐምዱሊላ አሁን ፋሚሊዎች በአጠቃላይ እናቴ፣ አባቴ፣ እህት፣ ወንድሜ፣ አያቴ እንዳለ ሙስሊም ናቸው ማለት ነው። ሰልመሽ ነው ሰልሜ ነው ግን ስራ ስለምገባው ቶሎ ጠይቀኝ ሚት ያደርጋል እሱ ነው እሱ ነው እና ማለት ምን ተረድተሽ ነው? ወይም ምን ለረዳ ስለምትን ስላልተረዳሽ ወይም ምን ግል ስላልሆነ በቃ አልቅሶ፣ አልሀምዱሊላህ እኔ እንደዚህ መሆኑን ባቅኮ መጀመሪያ ላይ መጥተሽ እንደዚህ ብለሽ ብትመክሪኝ ኖሮ እንብያልልሽም ነበረ። ብቻ በቃ በጣም ደስ የሚል ህይወት ነው ምናምናሉ። ለመጀመሪያ ጊዜ ሻሃዳ የያዙ ረምዳን ጾሙ አልሀምዱሊላህ አሁን ፋሚሊዎች፣ ባጠቃላይ እናቴ፣ አባቴ፣ እህቴ፣ ወድሜ፣ አያቴ እንዳለ ሙስሊም ናቸው ማለት ነው። አልሐምዱሊላ እስልምና ውስጥ ያለው ነገር ሳውቀው ወላይ በጣም ብዙ ታሪክ ነው ያለው። የኛ ቤት ታሪክ ተነግሮ አያርቅም ማለት ነው። አዲስ እንደዚህ በቃ የሆነ በቀላል የምታወሪው ነገር አይደለም። እና እስልምና ውስጥ ከገባች በኋላ ብዙ ብዙ ውጣ አውሮዶች አሉ። ለቤተሰብ ብዙ እንግልታ አለ። ግን ይሄ ሁሉ የሚያደርገው ህዝብ ባለማወቅ ነው እና እናትና አባቶቼ ከብዙ ነገር ይገለሉ ነበረ። በቃ ከዕድር ሰው ቢሞት እነሱ እንደማይቀበሩ ብዙ ነገር በቃ ማድረግ እንደማይችሉ አድርጓቸው ነበረ እና መጨረሻ ላይ ግን ያው እስልምና በደንብ እንትን እያሉ ሲመጡ ያው ማህበራዊ ኑሮ ነው እና ግዴታ ነው። ወዶና ፈቅዶ ያደረጉት ነገር አይንባቸው እስልምና እንትን ያላለው ሰው ገብቶ እስልምናን ቢያየው እስልምና ይሄን ያክል ጥላቻን ከሚያሳድሩ ለረሱል ሰለላሁ ዐለይሂ ወሰለም ይሄን ያክል ስድብ አይደለም፣ ስድብ። እኔ አክልም ወላሂ፣ አንድ አንድ ቦታ ስገባ ለረሱል ሰለላሁ ዐለይሂ ወሰለም ብዙ ነገር እያሉ ነው የሚሰድባቸው። ለረሱል ሰለላሁ ዐለይሂ ወሰለም የሚሰደቡ እኮ አይደሉም ለኛ ብሎ ብዙ ነገር ያሳለፉ ነቢይ ናቸው እና ወላይ ብዙ ጊዜ የንጽጽር እንትን ላይ ይገባለው እና ግን ረሱል ሰለላሁ ዐለይሂ ወሰለም በጣም ያንቆሸሹ ነው የሚናገሩት ስለ ረሱል ሰለላሁ ዐለይሂ ወሰለም እኔ በደንብ ቢያጠኑ ምን እንደሆነ በደንብ ቢያውቁት ነቢያችን በዚህ ደረጃ እንትና አይሏቸውም ነበረ ግን ምን እንጃ ዲሲ እኔ አው ቸል እንባ ነው የሚተናነቀኝ ስለ እስልምና ሳውራ አልহামዱሊላህ አሁንም አልহামዱሊላህ ምስሊም በመሆኔ በጣም ደስ ይለኛል ግን ደሞ ለእኔ ሲሉ ብዙ ነገር ለሆኑት ነብይ እንዲሰደቡ ልፈልግም እንዲንቋሽሹ አልፈልግም ረሱል ሰለዋል ስልም ለዚህ ዲን ብዙ ነገር አድርገዋል። እስልምና ማለት በጣም ቀላል ነገር አይደለም። ወላይ እዚህ የደረሰው ብዙ ነገር ተደርጎ ነው። እና እኔ ወላ አዲስ የማውራት አልችልም። ስለ ረሱል ሰለዋል ስልም ሳውራ አልችልም። በቃ የእኔ ውድ ነቢይ ለእኔ ብሎ ብዙ ነገር የሆኑት ለዲናቸው ብዙ ነገር የሆኑት እስልምና እዚህ ላይ የደረሰው

ክርስቲያን ነበርች ድሮ። ነበር፣ ሰልመች ነው ሰልሜ ነው። ግን ስራ ስለምገባው ቶሎ ጠይቀኝ። ግጣሚት ነው እሱ ነው። እና ማለት ምን ተረድተች ነው ወይም ምን ስላልተረዳች ወይም ምን ግልጽ ስላልሆነለች ነው ሃይማኖት የቀየርችው? እንደዚህ አይነት ነገርማ መጠየቅ አለባቸው። እሺ እሺ፣ በምችል አቅም አብራራለሁ። ብዙ የመናገር ችሎታ የለኝም፣ ግን በምችል አቅም ላብራራላችሁ። እሺ አምላክ አንድም ሶስትም ነው ስንል ይጋጫል ከመጽሐፍ ቅዱስ ጋር ማለት ነው። ለምሳሌ ኢየሱስ ሰውና አምላክ ነው ስንል ይጋጫል። ለምሳሌ ለምን ላስረዳ መሰለህ፣ ሁሉን አዋቂ ሲሆን ሁሉን አዋቂ ሁሉን አላዋቂ ይሆናል። በሰውነቱ አላዋቂ ሲሆን ደግሞ በአምላክነቱ ደግሞ አዋቂ

ሁለት መቶ አምሳ አራት ላይ እንዳለው ማለት ነው አላህ ከእርሱ በቀር አምላክ የለም ሕያው ራሱን ቻይ ነው ማንገላጀትም እንቅልፍም አይወስደውም ይላል ማለት ነው ቁርኣን ላይ ኢየሱስ በተቃራኒው ያንቀላፋል የማርቆስ ወንጌል አራት ምዕራፍ ቁጥር ሰላሳ ስምንት ላይ እርሱ በስተኋላ ትራስ ተኝቶ ተንተርሶ ተኝቶ ነበር ይላል እና ኢየሱስ ተኝቶ የሚነቃ ፍጡር ነው ለምሳሌ ደግሞ ማቴዎስ ወንጌል ምዕራፍ አራት ከቁጥር አስር ላይ ለጌታ ለአምላክ ስገድ እሱን ብቻ አምልክ ይላል ማነው የሚሰገድለት? አብ። የሚያስተምረው ማነው ደግሞ? ኢየሱስ። ስለዚህ ደግሞ ሉቃስ ወንጌል ምዕራፍ አንድ ከቁጥር ሰላሳ ሁለት ላይ ደግሞ ላት ጌታ አምላክ የአባቱን የዳዊትን ዙፋን ይሰጠዋል ይላል። ሰጪው ማን ነው? አብ። ተቀባይ ማን ነው? ኢየሱስ። እና ደግሞ ኢየሱስ ሰውም አምላክ ነው ስንል ይህ ነገር ያጋጭብናል ማለት ነው። ተረድታችሁን? የላጅለ የማይተኛ የሚተኛ እኔ አምላክ አልለዋወጥም ይላል። ለምሳሌ ደግሞ ኢሳያስ አርባ ሶስት ላይ ከቁጥር አስራ አንድ ላይ እኔ እግዚአብሔር ነኝ እንጂ እኔ እግዚአብሔር ነኝ ከኔ ሌላ የሚያድን የለም ይላል። ደግሞ ኢሳያስ ምዕራፍ ሶስት ከቁጥር ሀያ ላይ ደግሞ ከኔ ጋር ማን ነበረ ይላል ማለት ነው ከእሱ ጋር ማንም አልነበረም። ኢየሱስ ደግሞ ብዙ ቦታ ላይ ልሰጥ የምችለው ኢየሱስ ነብይ እንደሆነ በጣም ብዙ ቦታ ላይ ተጽፏል። እኔ ነብይ ነኝ እያለ ማለት ነው ለምሳሌ ስነግርህ ክርስቲያኖች አምላክ አንድም ሶስትም ነው ይላሉ በፓሽን ሶስት ናቸው ግን አይነጣጠሉም። አንድ ነው ይላል አንድም ሶስት ነው ይላል እ ደግሞ በመጽሐፍ ቅዱስ ምን ይላል መሰለ ማርቆስ ምዕራፍ አስራ ሁለት ከቁጥር ሀያ ዘጠኝ ላይ አምላክ አንድ ብቻ ነው ይልሃል። ክርስቲያኖች ደግሞ ኢየሱስ አምላክ ነው ሲሉ ደግሞ ዮሐንስ ምዕራፍ አስራ ሁለት ከቁጥር አርባ አራት ላይ ደግሞ ምን ይላል ኢየሱስ አምላክ አለው ይላል ደግሞ እኔ አምላክ እኔ አምላክ ነኝ ያል እነዚ ክርስቲያኖች ኢየሱስ አምላክ ነው ሲሉ ደግሞ ኢየሱስ ምን ይላል? እኔ አምላክ አይደለሁም ይላል። አምላክ አለኝ ይላል። ዮሐንስ ዮሐንስ ሀያ ምዕራፍ ሀያ ከቁጥር አስራ ሰባት ያዙንት ነኝ ምዕራፉን የያዙ ከፈለጋችሁ ማለት ነው። ክርስቲያኖስ ኢየሱስ ፍጡር እንጂ ፈጣሪ እንጂ ፍጡር አይደለም ይላሉ። እኔ ፍጡር ነኝ ይላል። ዮሐንስ ምዕራፍ አምስት ከቁጥር ሀያ ስድስት ላይ እ ለዚህ ሁሉም መስ አይደለም ሲቀጥል ደግሞ ክርስቲያኖች ኢየሱስ ነብይ አይደለም ይላል። እኔ ነብይ ነኝ ማርቆስ ወንጌል ምዕራፍ ስድስት ከቁጥር አራት ማቴዎስ ወንጌል አስራ ሁለት ከቁጥር አምሳ ሰባት ላይ ኢየሱስ ላኪ እንጂ ተላኪ አይደለም ይላሉ ክርስቲያኖች። መጽሐፍ ቅዱስ ደግሞ ይላል እኔ የተላኩ መልክተኛ ነኝ ይላል ዮሐንስ አስራ ሁለት ከቁጥር አርባ ዘጠኝ ዮሐንስ ሰባት ከቁጥር አስራ ስድስት እዚህ ቦታ ላይ ሁሉም ቦታ ላይ ይጋጫል ማለት ነው ክርስቲያኖች መጽሐፍ ቅዱስ አንድ ክርስቲያን እውነተኛ ክርስቲያን መሆን ካለበት የራሱ መጽሐፍ ገልጦ ማንበብ አለበት። የራሱን መጽሐፍ ገልጦ ያነበበ ሰው ዕውቀት ይጨምርለታል። መጽሐፍ ቅዱስን ሙሉን ያነበበ ክርስቲያን ወይ ኤቲክስ ነው የሚሆነው ወይ ደግሞ እስልምና ነው ይቀበላል። ምክንያቱም እንደ መጽሐፍ ቅዱስ ነው መሆን ያለብን። በማምንበት ነገር ተንተርሼ ነው የምናገረው አይደለ? የማምንበትን ነገር ደግሞ ማወቅ አለብኝ። መጽሐፍ ቅዱስ ሌላ የማደርገው ሌላ መሆን የለበትም። እንዲ ኢየሱስ በትንሣኤ ቀን አምላክ ነው ይላሉ ክርስቲያኖች፣ አይደለም። መጽሐፍ ቅዱስ ላይ ምን ይላል? እኔ በዛ ጊዜ ከአብ ያነስኩ ነኝ ይላል። ምዕራፍ ዮሐንስ ምዕራፍ ስምንት ከቁጥር ሀያ ስምንት ላይ ማለት ነው። እየሱስ ደሞ ክርስቲያኖች ደግሞ እየሱስ ለዓለም መድኃኒት ነው ይላሉ። እኔ የተላኩት ለእስራኤልያኖች ብቻ ነው ይላል ማቴዎስ አስራ አምስት ከቁጥር ሀያ አራት ላይ ማለት ነው። ክርስቲያኖች ደግሞ ምን ይላሉ? እየሱስ ሁሉም ማድረግ ይችላል ይላል። እየሱስ ደግሞ ምን ይላል ሲመልስላቸው፣ እኔ ከራሴ ምንም አላርግም ምንም አልችልም ይላል ዮሐንስ ወንጌል ምዕራፍ አምስት ከቁጥር ሰላሳ ላይ በዛ ላይ ደግሞ ኢየሱስ ስለ ትንሣኤ ቀን ያውቃል ይላሉ ክርስቲያኖች፣ ብዙዎች ክርስቲያኖች ማለት ነው። መጽሐፍ ቅዱሳችሁም ይላል የትንሣኤ ቀን አላውቅም፣ ማርቆስ ማርቆስ ወንጌል ምዕራፍ አስራ ሦስት ከቁጥር ሰላሳ ሁለት ላይ። ኢየሱስ በአይሁዶች ተሰቅሏል ይላል። ኢየሱስ ደግሞ ምን ይላል መጽሐፍ ቅዱስ እኔ በፍጹም አልተሰቀልኩም፣ ዮሐንስ ስምንት ምዕራፍ ስምንት ከቁጥር ሀያ አንድ ላይ። ሌላም መጥቀስ እንችላለን እና ደግሞ እንዴት ነው ከኔ ጋር ማን ነበረ ይላል። እንደውም መጽሐፍ ቅዱስ ላይ ምን ይላል መሰለ ፊተኛውና ታላቀኛው ትእዛዝ የት የትኛው ነው ብለው ሐዋርያቶች እየሱስን ሲጠይቁት ማለት ነው ምን አሏቸው መሰለ ጌታ አምላክህ አንድ ብቻ ነው እሱም ብቻ አምልክ ይላል። ብሉይ ኪዳን ላይ ከአራት በላይ አዲስ ኪዳ ላይ ደግሞ ከሀያ ሰባት በላይ እግዚአብሔር አብ አምላክ ብቻ እንደሆነ ተናግሯል እና ሐዋርያቶች ያልተናገሩትን እየሱስ ደግሞ አምላክ ነኝ ብሎ ያላለውን ከየት አምጥተን ነው ያልተጻፈልን አንብበን ግድ አምላክ ነው ብለን ምንልን ይዘን የምችለው እየሱስ ያሉ የእስራኤል ስራኤል የሆነይ ይቅርታ እስራኤል ሆይ ስማ፣ ጌታ አምላካችን አንድ ብቻ ነው። በቃ ዚጋ ዘገው እኮ ማለት ጭንቅላላሉ ሰው ይሄ በጣም ቀላል ነው። እኔ አላንቀላፋም እኔ አልተኛም እያለ ኢየሱስ ክርስቶስ ይተኛ ነበር። ተላኪ ነው እና የተላከ ነገር ለምንድን ነው አምላክ ብላችሁ የምታመልኩት? በዛሬ ደግሞ ኤርምያስ ምዕራፍ ሰላሳ ሁለት ከቁጥር ሀያ ሰባት ላይ እነሆ እኔ ስጋ ለባሽ ሁሉ አምላክ እግዚአብሔር ነኝ፣ በውኑ ከእኔ የሚያቅተኝ ነገር አለነ? የሰው ልጅም ስለሆን ይፈርድ ዘንድ ስልጣንን ሰጠው ይላል። ለማን ነው የሚሰጠው? ለኢየሱስ ክርስቶስ የተሰጩ ኢየሱስ እኔ ከራሴ አንዳችም ላደርግ አልችልም፣ ፍርዴም ቅን ነው፣ የሰማሁትንም እፈርዳለሁ ይላል ዮሐንስ ምዕራፍ አምስት ከቁጥር ሰላሳ ላይ ማለት ነው። ኢየሱስ ራሱ ምንድን ነው ያለው? ድምፁን ከፍ አድርጎ ዮሐንስ ምዕራፍ አስራ ሁለት ላይ ከቁጥር አርባ ሁለት ላይ እንዳለ ድምፁን ከፍ አድርጎ ማንም በእኔ ቢያምን ለእኔ ብቻ ሳይሆን በላከኝ ማመኑ ነው አለ። በማን ማመኑ ነው? በላከው ማመኑ ነው። ላኪው ማን ነው? አብ ነው። ተላኪው ማን ነው? ኢየሱስ ነው። ስለዚህ ላኪ እና ተላኪ ሁለት ነገር ባለበት ነገር እንዴት ነው ኢየሱስን አምላክ ብለን ልንይዘ የምንችለው? ደግሞ በብሉ ኪዳን በአዲስ ኪዳን ነው ይሄ። በብሉ ኪዳን ብላችሁ ነጣጥላችሁ ደግሞ አትናገሩ። ለምሳሌ ኢየሱስ ምንድን ነው ያለው እኔ ህግና ነቢያትን ለመሻር አልመጣሁም ይላል አይደለ? የማቴዎስ ወንጌል ምዕራፍ አምስት ከቁጥር አስራ ሰባት ላይ ህግና ነቢያትን ለመሸር አልመጣሁም ልፈጽም እንጂ። ብሉይ ኪዳንን ሊሽር አልመጣም ሊፈጽም እንጂ ማለት ነው። ስለዚህ ደግሞ ከመጽሐፍ ቅዱስ አንዲት የመጽሐፍ ቅዱስ ከምትጠፋ ሰማይና ምድር ቢጠፋ ይሻላል ይላል አይደለም? ስለዚህ ጳውሎስ ራሱ ኤፌሶን ምዕራፍ አንድ ከቁጥር ሶስት ላይ ምን ይላል? በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ጳውሎስ ራሱ አምላክን ኢየሱስን ተነጣጥሎ ነው፣ አምላክንና ኢየሱስን ነጣጥሎ ነው እንጂ አምልኮ ታያቅም። እና እየሱ ደግሞ አምላክም አባት ለሱ ብቻ ነው። አባት የተባለው ምናምን ይለዋል፣ ብዙ ጊዜ እንደ አባት ኩል አባት ይለዋል፣ ምናምን ይለዋል። እን ምን አለ መሰለ ዮሐንስ ወንጌል ምዕራፍ ሀያ ከቁጥር አስራ አንድ ላይ ኢየሱስ ለመቅደላዊ ማርያም ነው እና ኢየሱስ ገና ወደ አባቴ አላረኩም አትጌ ነገር ግን ወደ ሙድሞች ሄደች እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አድርጋለሁ ብለሽ ነገራቸዋለን። ስለዚህ አምላኩ አምላካችሁ ነው፣ አባቱ ደግሞ አባታችሁ ነው። በመጽሐፍ ቅዱስ ደግሞ ብዙ ልጅ ተብሏል። ይሄ ነገር አያስኬዳችሁም ማለት ነው። አምላክ ለመባሉ ደግሞ ለሙሴ ራሱ አምላክ ተብሏል። ለፈርዖን አምላክ አድርጌሃለሁ ይላል። ምዕራፉን ከፈልጋችሁ ዘፀአት ሰባት አንድ ላይ አላችሁ። እግዚአብሔርም ሙሴም እንዲህ አለው እኔ ለፈርዖን አምላክ አድርጌሃለሁ ወንድምር አሮንም ያግዛል ብሎታል ማለት ነው እና ብዙባችሁ መሰለኝ እና አንድን ብቻ ጨምሬ ልዝጋላችሁ እና ኢሳያስ አርባ ምዕራፍ አርባ ከቁጥር ሀያ ስምንት ላይ ምን ይላል መሰላችሁ? ይችን ብቻ ተናግረ ይዘጋላችኋሉ። አላወክም? አልሰማህም? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው። አይደክምም፣ አይታክትም፣ ማስተዋሉም አይመረመርም። ለደከመ ጉልበት ይሰጣል ይላል። ኢየሱስ ግን ከአንዲት ጉድጓድ አጠገብ እንዲህ ተቀምጦ ጊዜም ተቀምጦ ነበር፣ ደክሞ ተቀምጦ ነበር። ሰዓቱም ስድስት ሰዓት ትክክል ነው ይላል ዮሐንስ አራት ከቁጥር ስድስት ላይ የሚደክመው ነው ማለት ነው። እግዚአብሔር ኢየሱስ ራሱ ምን ይላል መሰለህ፣ ከእግዚአብሔር የሰማሁትን እውነት የነገርኳችሁ ሰው ልትገሉ ትፈልጋላችሁ አለ።